ወዲያ በወንዶች በሚዘወረው ዓለም እንዲህም ይደረጋል። ሴት ልጅ በቤተሰቦቿ እየተመራች አደባባይ ትወጣለች። ገበያ ቆማም መልኳ ታይቶ፣ ዕድሜዋ ተጠይቆ ድንግል መሆኗ ተጣርቶ፣ ጥሩ ዋጋ ላቀረበ ወንድ በድርድር ትሸጣለች። ወዲህኛው ፍጹም ተቃራኒ ነው። የሴቶች ዓለም ብለነዋል። እዚህ ወንድየው የቤቱ ራስ አይደለም። ሲጀመር የባልነት ማረጉንስ ማን ሰጥቶት ምክንያት። እዚህ ትዳር ብሎ ነገር የለም። ወንድ ልጅ እንኳንና ትዳር የራሱ ቤትም አይኖረውም። ዕድሜ ልኩን ከእናቱ ቤትም አይወጣም። ከቤተሰቡ መሬት፣ ሀብትና ንብረት ቤሳቤስቲን አይደርሰውም። የቤተሰቦቿን ንብረት ጠቅልላይ መውረስ ሙሉ መብት ያላት ሴት ልጅ ብቻ ናት። ሁለቱንም ዓለማት በቅደም ተከተል እናያቸዋለን። እንኳን ደና መጡ። ገበያ መሃል ነው የምንገኘው። ሴት ልጅ በቤተሰቦቿ እየተመራች ገበያ ቀርባ፣ መልኳ ታይቶ፣ ድንግልናዋ ተጠይቆ ጥሩ ዋጋ ላቀረበ ወንድ በድርድር በምትሸጥበት ስታራ ዛጎራ ከተማ አፍሪካ ውስጥ ከመሰሉት ተሳስተዋል። ሆኖ ቢሆን የሰብዓዊ መብት ጠበቆቹ አገራት መቼ ያስቀምጡን ነበር? ነፃ ሊያወጡን ጦር ይልኩብናል እንጂ አውሮፓ መሆኑ ተመስገን አያስብለንም። በየትኛውም የዓለም ክፍል ቢሆን ክብርት ለሆነችው ሴት ልጅ ይህ በፍጹም አይገባትም። ስልጣኔ የአባታችን ስም ነው በሚሉን አውሮፓውያን መካከል መሆኑ ቢያስደነግጠን እንጂ ቡልጌሪያ ገብተናል። ሜክሲኮና ቄራ ጨርቆስና ሳር ቤት ወደሚያዋስኗት የአዲስ አበባ ቡልጌሪያ ግን እንዳይሄዱ፣ በደቡብ ምስራቅ አውሮፓ የምትገኘውን የስድስት ሚሊዮን ዜጎች መኖሪያ የሆነችውን አገር ማለታችን ነው። ቡልጌሪያ ካሏት 28 ግዛቶች በመካከለኛው የአገሪቱ ክፍል የምትገኘው ስታራ ዛጎራ አንዷ ናት። ዋና ከተማዋም በግዛቷ ስም ነው የምትጠራው፣ ስታራዛጎራ ዛጎራ ትባላለች። ከተማዋ በየዓመቱ የምታካሂደው ለየት ያለ ገበያ የዓለም መነጋገሪያ አድርጓታል። ገበያው በሌላው ዓለም እንደለመድ ነው ቲማቲምና ቃሪያ፣ ጫማና ካልሲ፣ በሬና ዊስኪ የሚሸጡበት አይደለም። ሴት ልጅ ገበያ መሃል ቆማ ለማታውቀው ለማትወደው ጥሩ ዋጋ ላቀረበ ወንድ የምትሸጥበት እንጂ። እነሱ ባሽኮቮ ይሉታል። የተቀረው ዓለም ግን ካላይጂ ብራይዳል ማርኬት ነው የሚለው። የፈረንጆቹ አዲስ ዓመት በገባ በሦስተኛው ወር በዓመት አንዴ ይካሄዳል። ዕለቱ ሚስት በሚፈልጉ ወንዶችና ሴት ልጃቸውን ገበያ አቅርበው በጥሩ ዋጋ መሸጥ በሚፈልጉ ቤተሰቦች ዘንድ ዓመቱን ሙሉ በጉጉት የሚጠበቅ ነው። በእርግጥ ባል ማግኘት የሚችሉበት ብቸኛው መንገድ በመሆኑ ሴቶቹም በጉጉት አይጠብቁትም ማለት አይቻልም። በየዓመቱ መጋቢት በገባ የመጀመሪያው ቅዳሜ በሚካሄደው በዚህ ገበያ የወንዱ ቤተሰብ ዳጎስ ያለ ገንዘብ፣ የሴቷ ቤተሰቦች ደግሞ ውብ ልጃቸውን ይዘው ገበያ ይቀርባሉ። በካላይጂ ገበያ ለሽያጭ የቀረበች ሴት የተቆረጠ ዋጋ የላትም። ጥሩ ዋጋ እንድታወጣ ግን ሦስት መስፈርቶችን ማሟላት ይጠበቅባታል። እድሜዋ የመጀመሪያው ነው። የቡልጌሪያ የቤተሰብ ሕግ ከ18 ዓመት በታች የሆኑ ሴቶች ትዳር እንዳይመሰረቱ ቢከለክልም በስታራ ዛጎራ ገበያ ግን ዕድሜያቸው ከ13 እስከ 20 የሚገመቱ ሴቶች ለሽያጭ ይቀርባሉ። ትንሽ ዕድሜ ያላት ለግላጋ ታዳጊም ጥሩ ዋጋ ታወጣለች። ቁንጅና ሁለተኛው መስፈርት ነው። ልጅት በተፈጥሮ ቆንጆ ከሆነች ቤተሰቦቿ ጥሩ የመደራደሪያ መስፈርት አገኙ ማለት ነው። ያም ሆኖ በልጃቸው ተፈጥሯዊ ውበት ተማምነው እጃቸውን አጣጥፎ አይቀመጡም። አለኝ የሚሉትን ገንዘብ አውጥተው ሴት ልጃቸው ከተፈጥሯዊ ውበቷ በላይ ጎልታ እንድትታይ ከራስ ጸጉሯ እስከ እግር ጥፍሯ በቻሉት ሁሉ ያስቧታል። የአንገትና የጆሮ ጌጥም ይገዙላታል። ድሮ ድሮ የሴቷን ጨዋነት የሚያሳይ እስከ እግር ጥፍሯ የሚዠረገግ ረጅም ቀሚስ መልበስ ለካላይጂ ሴት ወጓ ነበር። አሁን አሁን ግን ሱሪ ለብሶ መውጣት እየተለመደ መጥቷል። ከምንም በላይ የሴቷን ዋጋ ከፍ አድርጎ የሚሰቅለው ሌላ ምስጢር አለ። ድንግልና ክብረ ንጽህናዋን ጠብቃ የቆየች ሴት ዕድሜና ቁንጅናዋ ተጨምሮበት ከፍተኛ ዋጋ የሚጠራባት፣ ለቤተሰቦቿም ጥሩ ሲሳይ የምታመጣ ትሆናለች። በተቃራኒው ለግላጋዋን፣ ወጣት ቆንጅየዋን፣ ልጅ ድንግሏን ሴት የሚያገባት ወንድ ማንነት ግን በሴቷ መስፈርቶች ልክ አይለካም። በእርግጥ ወጣት ቢሆንም እድሜው ከቁጥር አይገባም፣ ቁንጅናውም አይጠየቅም። ድንግልናውማ እንዴት ተደርጎ። ወንዱ የሚመረጠው መጅረጣ አድርጎ በሚከፍለው የገንዘብ መጠን ነው። እናም ቆንጆ ዋጋ የከፈለ ወንድ ቆንጆ ሴት ያገባል። ለልጆቻቸው ከፍ ያለ ዋጋ መጥራት ለሴቷ ቤተሰቦች ጥሩ ገቢ ከማስገኘቱን ባለፈ ልጃቸው ጥሩ ቤት እንደገባች የወደፊት ሕይወቷም የሰመረ እንደሚሆን ትልቁ ማረጋገጫ ነው። እናም የዋጋ ድርድሩ ከመርካቱ የጦፈ ነው። ምን ድርድር ቢደረግ ግን የሴቷ ዋጋ ከጊዜ ወደ ጊዜ ሲጨምር እንጂ ሲቀንስ አይታይም። ዛሬ ላይ የትዳር አጋር የምትሆናቸውን ሴት ለማግኘት የካላይጂ ወንዶች በትንሹ 10 ሺ ከፍ ሲል 20 ሺ ዶላር መክፈል ይኖርባቸዋል። የሙሽሪት ውበቷ ከፍ ካለ ደግሞ ዋጋዋ ከዚህም በላይ ሊጨምር ይችላል። ሴቷ በካላይጂ ገበያ ቀርባ ገዢ ካላገኘች ወይም ቤተሰቦቿ በሰጠው ዋጋ ካልተስማሙ ወደ ቤት ሄዳ የሚቀጥለውን ዓመት ገበያ ትጠብቃለች ማለት ነው። ቡልጌሪያ ከአውሮፓ ሕብረት አባል አገራት ሁሉ ድሃ የምትባለው አገር ናት። የካላይጂ ብሔረሰቦች ደግሞ ድሃ በሆነችው ቡልጌሪያም ከሕዝቦቿ ሁሉ በከፋ ድህነት የሚታወቁ ዝቅተኛ የኑሮ ደረጃ ያላቸው ናቸው። እናም ለካላይጂ ወጣቶች 20ሺህ ዶላር ዓመቱን ሙሉ ለፍተው የማያገኙት ከፍተኛ ገንዘብ ነው። ድሮ ድሮ ገንዘቡ አነስተኛና በቤተሰቦቻቸው የሚሸፈን በመሆኑ የካላይጂ ወንዶች ብዙም ችግር አይገጥማቸውም ነበር። አሁን ላይ ግን ለሴቶቹ የሚጠራው ዋጋ አልቀመስ እያለ በመምጣቱ ወጣት ወንዶች ሚስት ከማግባታቸው በፊት ወደ ጎረቤት አገራት ተሰደው ሥራ መሥራትና ገንዘብ ማጠራቀም ይኖርባቸዋል። በእርግጥ ከሩቅ ሆኖ ጉዳዩን ለሚሰማ ሰው የመፍትሄ ሐሳቡ ቀላል ነው። ባጭሩ ቢቀርባቸውስ ለምን ከሌላ አካባቢ ከሌላ ብሔረሰብ ገንዘብ የማይጠየቅባትን ሴት አያገቡም መባሉ አይቀርም። ያልተነካ ግልግል ያውቃል አንሎትም፣ ባህላቸውን እነግሮታለን እንጂ በካላይጂ ባህል መሠረት ወጣቶች ከብሔራቸው አባል ውጪ ከሌላ ብሔር ሴት ጋር ትዳር መመስረት በፍጹም የተከለከለ ነው። ይህንን አድርገው የተገኙ ልጆች ከቤተሰቦቻቸው ጋር ይቆራረጣሉ። ወንዱ ለምሳሌ ከባህሉ አፈንግጦ ካላይጂ ያልሆነች ሴት ቢያገባ ቤተሰቦቹ ለልጃቸው የራሱ ወገን የሆነችውን የካላይጂ ሴት ሊደሩት ባለመቻላቸው የማህበረሰቡ መሳቂያ ይሆናሉ። ማጣታቸውም ጣት ያስጠቁምባቸዋል። ሴቷን ብትሆን የካላይጅን ወንድ ካላገባች የቤተሰቦቿን ክብር በማጉደል የሚከፈልላቸውን ከፍ ያለ ገንዘብን በማስቀረት ተወንጅላ በቤተሰቦቿ ብቻ ሳይሆን በዘመድ አዝማድም ትገለላለች። በእርግጥ ሰዎች ናቸውና አልፎ አልፎም ቢሆን የማኅበረሰብ ወግ መጣሳቸው አይቀርም። በተለይም በጠለፋ። ጠለፋ ሲባል በአንዳንድ የአገራችን ክፍሎች እንደምናውቀው ሴትን ልጅ በኃይል አስገድዶ መውሰድን አይጨምርም። ነገር ግን ወንዱ የሴቷ ቤተሰቦች የሚጠይቁትን ገንዘብ ለመክፈል አቅም ከሌለው ሙሽሪትና ሙሽራው ተስማምተው በድብቅ ወደ ወንዱ ቤተሰቦች ዘንድ ይሄዳሉ። በካላይጂ ባህል መሰረት ደግሞ አንድ ጊዜ ከወንድ ጋር ተያይዛ የሄደች ድንግልናዋን የሚያጣች ሴት በዛው ትዳር ትመሠርታለች እንጂ በፍጹም ወደ አባቷ ቤት አትመለስም። መመለስ በባህሉ ነውር። ብትመለስም ድጋሚ የሚያገባትን ወንድ ስለማታገኝ ለቤተሰቦቿ ስምም መልካም አይሆንም። ይህ እንዳይሆን ታዲያ የሴቷ ቤተሰቦች ልጃቸው ከወንድ ጋር እንዳትገናኝና እንዳትጠለፍባቸው በዓይነ ቁራኛ ይጠብቋታል። በእርግጥ በብሔረሰቡ ባህልም ቢሆን ፍቅረኛ ብሎ ነገር በፍጹም አይታሰብም። ሲጀመር የተገናኝተው እንደ ሌላው ዓለም ወንድና ሴት ተቀጣጥረው ለብቻቸው መገናኘት አይችሉም። ማኅበረሰቡ ከተቀበለው መንገድ ያፈነገጠ፣ ቤተሰቡ ቅና ያልሰጠው ትዳር መመስረትም አይፈቀድም። ይህንን ባህል እየተከታተለ የማስፈጸምና የቤተሰቡንም ክብር ማስጠበቅ ትልቁ ኃላፊነት ደግሞ አባት ላይ ይወድቃል። ግን ግን እስከ መች ተጠብቆ፣ ይሄኔ የተሻለ የሚሉትን አማራጭ ይወስዳሉ። ሴት ልጆቻቸውን ወንድ ሳያይባቸውና ሳይበላሹባቸው በትንሽ ዕድሜያቸው ገበያ ወስዶ መሸጥ። ይህ ደግሞ የካላይጂ ሴቶች በትምህርታቸው እንዳይገፉ በኢኮኖሚም በባሎቻቸው ላይ ጥገኛ እንዲሆኑ አድርጓቸዋል። በእርግጥ ችግሩ የካላይጂዎች ብቻ አይደለም። በአጠቃላይ ከሮማ ሴቶች ሀያ ከመቶ የሚሆኑት በጭራሽ ትምህርት ቤት ያልገቡ ማንበብና መጻፍ የማይችሉ ሲሆኑ ትምህርት ቤት ከገቡት መካከልም የሁለተኛ ደረጃ ትምህርታቸውን የሚጨርሱት አስር ከመቶዎቹ ብቻ ናቸው። እዚህ ላይ አውሮፓ ተቀምጠው ሴት ልጅን ገበያ አውጥቶ የመሸጥ ድፍረቱ ያላቸው ካላይጂዎች ማናቸው ማለቶት አይቀርም። ስለ ካላይጂ የሙሽራ ገበያ ቀደም ሲል ሰምተው ከነበርም ሦስት ግር የሚሉ ስሞች ይደጋገማሉ። አንዳንዶች የሮማ ሕዝቦች፣ ሌሎች ጂፕሲ፣ ሌሎች ደግሞ የካላይጂ ሕዝቦች ይሏቸዋል። የሮማ ሕዝቦች ይፋዊ መጠሪያቸው ነው ከዛሬዋ ሕንድ ሰሜናዊ ክፍል በተለይም ከፑንጃብና ከራጃስታን ግዛቶች ከአንድ ሺህ ዓመታት በፊት ወደ አውሮፓ ያቀኑ በባልካን አገራት በስፋት የሚኖሩ ሕዝቦች ናቸው። የሮማ ሕዝቦች ትክክለኛ መጠሪያቸው ቢሆንም በዙሪያቸው የሚገኙ ሕዝቦች ደግሞ ጂፕሲዎች ይሏቸዋል። ጂፕሲ የሚለው መጠሪያ የሮማ ሕዝቦች አርብቶ አደሮች ከመሆናቸው ጋር ተያይዞ የተሰጣቸው ጥሩ ትርጉም የሌለው መጠሪያ ነው። ያኔ የሮማ ሕዝቦች ወደ አውሮፓ ሲገቡ ከግብፅ ወይም ከኢጅፕትን የመጡት ተብሎ ይታመን ስለነበር ጂፕሲ የሚል የቅጽል ስም ተሰጣቸው። ቃሉ እንደ ስድብ የሚቆጠር በመሆኑ የየአገራቱ መንግስታትን ጨምሮ ዓለም አቀፍ ተቋማት የሮማ ህዝቦች በሚል መጠሪያ ነው የሚያውቋቸው። ቡልጌሪያ የሮማ ህዝቦች ከሚገኙባቸው አገራት አንዷ ስትሆን ከአገሪቱ የህዝብ ቁጥርም አምስት ከመቶን ይይዛሉ። የሮማ ህዝቦች ግን ይህንን ቁጥር አይቀበሉትም። በቡልጌሪያ ያለን ቁጥር ከዚህ በእጅጉ ከፍ ያለ ነው ይላሉ። የሮማ ህዝቦች በነገድ የተከፋፈሉ ሲሆኑ የዛሬ ርዕሰ ጉዳዮቻችን የሆኑት ሴትን ልጅ ገበያ ቆመው የሚሸጡት የካላይጂ ነገዶች ናቸው።